አህለን ውድ ቤተሰቦቼ ዛሬ በቁም ነገር መተናል ማለት ነው። ምክንያቱም የትዳር ጉዳይ የሀላል ጉዳይ ነው። ዛሬ እንግዲህ የምናወራበት ማለት ነው እንግዲህ ዛሬ በጉጉት የምንጠብቀው የኢክራም አባት መልስና የኢሳም ሽማግሌ መላክ ጉዳይ የምንደረሰ ምን ነው ዘገዩ እያልን ነበር። ያው እንግዲህ እነሱ እንደሚታወቀው ኒካ ሊያደርጉ ጊዜ የሚፈታቸው ጉዳይ እንደቀራቸው ሁላችንም እናውቃለን። ዛሬ እንግዲህ የኢክራም አባት መልስ ሰጥተዋል። ምን ሰጡ? ኢሳ ምንስ የሚያስደስት ነው ወይ? ሽማግሌ ለመላክ መቼ ቀኑ ተቆረጠ? የሚለውን አብረን የምናይ ይሆናል። እናንተ እስከዛው ድረስ ላይክ፣ ሰብስክራይብ እያደረጋችሁ አዳምጡ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ከኔ ጋር አለው አልሐምዱሊላህ ረብል አለሚን። እንዲሁም ክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በእያላችሁበት የአላህ እዝነትና ረህመቱ አይለያችሁ እያልኩኝ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሸር እያደረጋችሁ መልካም አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ዛሬ እንግዲህ ለየት ባለ ከእኛ ቤት ለየት ባለ ነገር እየመጣን እንገኛለን። ምክንያቱም እንግዲህ የዘውጁና የዘውጁና ጉዳይ እንግዲህ የሀላል ጉዳይ ነው ዛሬ የምናወራበት ማለት ነው። ምክንያቱም ፍቅረኛ ጓደኛ የሚባለውን ነገር ትተው እነሱ ወደ ሀላል ጉዳይ ሊገቡ እየተንደረደሩ ያሉ ጥንዶችን ነው ይዤላችሁ የምገባው። መሆንም ያለበት እንደዚሁ ነው ማለት ነው። እንግዲህ ኢክራምና ኢሳም እንደሚታወቀው ብዙ አውርተናል፣ ብዙ ብለናል። እንግዲህ ይታወቃሉ ኢሳምና ኢክራም አብረው እየሰሩ ያሉ እንግዲህ ለብዙ አመታቶች ብዙ ሂደቶችን የሄዱ ልጆች ናቸው። ነገር ግን መጨረሻ ላይ ያው ሴት ልጅ ነኝና ህይወት ሊኖረኝ ይገባል ብላ ሌላ አባል ከኢሳም ውጭ ምክንያቱም ኢሳም ስራና ስራ ነው። እስከዛ ይህን ያህል አመት ሲሰሩ የፍቅር ም አይነት የምንም አይነት አላሰበም ነበረ ምክንያቱም ልጁ እንግዲህ ያው ቀጥታ ወደ ሀላ ልገባለሁ ብሎ እንደ ሌሎቹ አልተሽለጠለጠም አልተጋጋጠም ማለት ነው በፍቅር ጉዳይ ምናምን ብሎ አላሰባትም። ይሄን ሶስት አመታቸው ወደ አራት አመት እየተጠጋ ነው አለች እንግዲህ። ኢክራም ይህን ያክል አመት እንግዲህ እሱ የፍቅር ስሜት በሷ ላይ ስላላ አንጸባረቀ እሷ እንግዲህ ያው እድሜ መሄዴ ቤተሰቦቼንም ማስደሰት አለብኝ ብላ እንግዲህ ወደ ትዳር ለመግባት ሌላ ነገር ጀምራ ነበር ከሌላ ልጅ ጋር። ልጁ ደግሞ ለቤተሰቦቿ ቀረብ ብሎ እንግዲህ ብዙ ነገሮችን እንዳደረገ አባትዬም እየተናገሩ ነበረ። እና ቤተሰብ የሁላችንም ቤተሰብ የልጆቻቸውን ደስታና የልጆቻቸውን የሌሊ ማየት በጣም ይፈልጋሉና፣ ሴት ልጅ ደግሞ እድሜዋ ተሄደ አይሆንም የሚባል ነገር አለና አግብታላቸው እንዲደሰቱ ስለሚፈልጉ እንግዲህ ለሱ ፈቅደውላት ወደ ሀገር እንድትወጣ ነበር። ነገር ግን ኢሳም ደግሞ እኔ እያለሁ ማን ነው ወንዱ? ዘራፍ አለ እንግዲህ። የኋላ ኋላ ያው አዋይታችኋል። ከኔ ውጭ እንዴት ነው? እኔ አብሬሽ እየኖርኩኝ አብሬሽ እያለሁ ማን ነው አግብቶ እየሚወስድሽ? ገንዘብ ነው ገንዘብ ነው። ገንዘብ ፈልገሽ ከሆነ እሱ ባለ ሀብት ከሆነ እንሰራለን እናገኛለን። አሁንም አላጣንም፣ ገንዘብ አለን እና እኔ ብዙ ነገር እያደረግኩልሽ ያኔ በተግባር እያደረግኩ ነው። ሴቶች ደግሞ በቃላት ትፈልጋላችሁ አፈቅርሻለሁ የሚለውን ነገር ያንን ባለማውጣቴ ነው ይሄን ነገር እየደረሰብኝ እንግዲህ አፈቅርሻለሁ ብሎ ጥያቄ ባቀረበው እንግዲህ ያው ኦዲንስም ኢክራምን ለምን ለገንዘብ ትለውጫለሽ? ኢሳም ነው የሚወዱሽ፣ ኢሳም ነው የሚያፈቅርሽ መኪና ሁላ ሲገዛልሽ ለምን አስቦሽ ይመስልሻል? በማለት እንግዲህ ያው ኦዲንስ ካላቸው አብረው እንዲሆኑላቸው ከአብረው ሲቢ ጣምሩላቸው ከውዴታ አንጻር ነው እንግዲህ ያንን እያሉት። ኢክራምም እንግዲህ መጨረሻ ላይ መኪና እስከ መመለስ ደርሳ ነገር ግን መኪናውንም አልተቀበላትም እሱ። እኔ መኪና ሳይሆን የምፈልገው አንቺን ነው ብሏት፣ እንግዲህ ሀሳቧን ቀይራ ነበረ መልሳ ለአባቷ ለመማከር እንግዲህ አባቷም አልተቀበሉትም ነበረ ኢሳምን። ኢሳም ቀልደኛ ነው፣ ቀልድ ነው እሱ። ከስራና ከስራ ውጪ ለአንቺ ባል አይሆንሽም። ቶሎ አያገባሽም። አሁኑኑ አግብተሽ እንግዲህ አንቺ ህይወትሽን መምራት አለብሽ። እሱ ገና አስር አመት አስራ አምስት አመት ያኔ ቴሌቪዥን ላይ ቀርበው በዛን ሰዓት ስላላሰበ ወንድ ልጅ እንግዲህ፣ አንዳንድ ወንዶች ናቸው እንጂ ሮጠው የሚገቡት አብዛኛው ወንዶች ራሳቸውን ችለው ለራሳቸው የኔ ገንዘብ ሚስቴን የሚያስተዳድርበት ልጆ የሚመጡ የሚያሳድግበት ብሎ የሚያስብ ወንድ አለ ማለት ነው። ኢሳምም ከነኛዎቹ አንዱ ነው ማለት ነው። እንደዛ ስላሰበ በሰዓቱ ምንም ላይ ሲናገር ገና ነኝ፣ ከአስር ዓመት በኋላ ምናምን ብሎ ነበር። ቤተሰብ ደግሞ ያንን ነው የያዘው። እና እሱ መቼም አይልክም ሽማግሌ ና ሊያገባሽ ስለማይችል ማግባት አለብሽ ብለዋል እንግዲህ አባትዮ። አሁን እኔ ለኢሳም የምለው አብዛኞቹም ኮሜንት እያነበብኩ ነበረ። ኢሳም ኦልሬዲ አባትየው ጋር ሽማግሌ መላክ ነው የሚጠበቅበት ማለት ነው። ምክንያቱም አሁን ላይ ያሉት አባትዮ ምንድን ነው በደንብ አዳምጣቸዋቸው ከሆነ ኢሳም ቀልድ ነው ይቀልዳል ምክንያቱም አሁንም ኦልሬዲ ወደ ኒካ አይገባም ብለው ነው ያሰቡት አባትዮ እንግዲህ ማለት ነው እኔ እንደተረዳሁት ማለት ነው እሳቸው የፈለጉት አባትዮ የፈለጉት ምንድን ነው በቃ አሁኑኑ ኒካ አስራ ልጃቸው በወግ ማድረግ ልጃቸውን መዳር የእሷን ደስታ ማየት ነው የፈለጉት አባትዮ እንግዲህ ማለት ነው አሁን እንግዲህ ኢሳ ምን ይጠበቅበታል በቃ ሽማግሌ ልኮ ልጅ ልጅ ሁለ ልጅ ማስባል አለበት ማለት ነው። ምክንያቱም ሴት ናት እና ሴት ደግሞ ንግስት ናት። በቃ ኮራጀነን መለመን አለበት በቃ ሴት ልጅ በቃ እንደ ኤክራም ደጅ አስጠንታ አባቷን ቤተሰቦቿን አስከብራ አይታችኋል። እንግዲህ እንዴት እንዴት በቃ እኔ ከቤተሰቦቼ ቃል መውጣት አልፈልግም አባቴ፣ ህይወቴ ብላለች። እንግዲህ እሱ አይሆንም ያለኝን አላደርግም ብላለች። እንግዲህ አሁን የሚጠበቅበት ድንጋይ ተሸክመህን ቢሆን ኢሳ ማለት እቀልዳለሁ፣ ያው እንትን ነው ቁም ነገር ስለሆነ ያው ብንስቅም ችግር የለው ብዬ ነው። እሙያ አትሳቂ እንዳትሉ እየሳሳቅን እንደዚህ ጊዜው እንዲሄድ ማለት ነው። እና ኢክራም ኢሳም ማለት ኢሳም፣ አሁን ያለብህ አንተ ሁሉም ነገር ይስተካከላል ብሎ ሸር አድርጓል። ነገሩ ያኔ ገብቶታል። በቃ ሽማግሌ ልኮ ጠበቅ አድርጎ መያዝ ስላለበት ሁሉም ነገር ይስተካከላል ብሏል ማለት ነው። እና እኛም እኔም አሁን እንደራሴ እምለው ኢሳም ኢክራምን በትክክል በቃ ይፈልጋታል ሚስት ማድረግ ይፈልጋል። አሁን ከሱ የሚጠበቅበት በቃ ለአባቷ የሚያሳምን የሚሆን ሽማግሌ ትላላቸው። እንግዲህ ድንጋይ ማሸክሞ ቢሆን አባትየውን ማሳምን አለበት። እኔ ቀልድ አይደለም የቀለድኩት ገንዘብ ሰራ አለው። ገንዘብ እስከማገኝ ድረስ ነው ያላነሳሁት አሁን ገንዘብም ሳግኝቻለሁኝ ማግቤ ሰአቴም ደርሷል አገባለሁ ብለህ አንተ በቃ ግግም ማለት አለብህ ማለት ነው የሚያዋጣህ እንደዚህ ነው ማለት ነው እና እሳቸው የኢሳምን መጥላት ሳይሆን በደንብ ካላዳመጣችሁ ገብታችሁ አዳምጡ ኢክራም አዲሶች ቻኗ ላይ ማለት ነው ኢሳምን የመጥላት ሳይሆን ኢሳም አሁን ላይ አያደርገውም የሚል አስተሳሰብ ፈጥሮባቸዋል ማለት ነው እና እሷ ደግሞ መኪና ገዝቶልሽ ምናምን እያሉ የኔው ኦዲየንስ ብላለች። ኢኩርጌ ደግሞ መኪና ስለተገዛልሽ ብቻ አይደለም የሚወድሽን የሚያፈቅርሽን እና አንችም የምታቂውን አብረሽ የተላመሽውን የምታፈቅሪውን ነው አብረሽ መኖር ያለብሽ ማለት ነው። ያን ሰውዬ አሁን አላቀውም ብለሻል። እንግዲህ አሁን አንቺ ከሱ ጋር የሚሆንብሽ እንግዲህ ልክ ሰው ሀገር ሄደሽ እንደምትላመጁ ነው የሚሆነው የማታቂውን ሰው ሄደሽ ትዳር ስትመሰርች ማለት ነው። እና ገንዘብ ከሆነ ገንዘብም አለሽ ብለዋል። እንግዲህ ኢሳም እንዳለው ማለት ነው። አሁን ላይ እንግዲህ ያው የአባትየው ውሳኔ ልጃቸው እንድታገባላቸውና ልጃቸው መልካም ነገር እንድታሳያቸው ስለፈለጉ ብቻ ነው። አሁን የሚጠበቅበት ኢሳም እንደ እኔ ሽማግሌ መላክ ነው፣ አባቷን ማሳመን ነው። ሌሎቻችሁ ደግሞ አትንጫጩ። እሷ በመሀላችን ማንም አይገባ ብላለች። እንግዲህ በቃ ተስፋ ቁረጡ። ያኔ አባቱዬው ከላስ ፈቅጃለሁ አላለምና ክፍተት አገኘን እንዳትሉ ማለት ነው። ምንም ክፍተት የለም። ምክንያቱም በመሀላችን ማንም አይገባ ስትል የሆነ ነገር አለ ማለት ነው። ተረዱ። በቃ በዚህ ሴንስ አድርጋችሁ አርፋችሁ ተቀመጡ ማለት ነው። እንግዲህ እኔ ለኢሳም ይሄን ያክል ታልኩኝ። እኛም ካስፈለግን ሽምግልና እንገባለን፣ ሽምግልና እንገባለን ማለት ነው። ነገሮች ሁሉ እንደሚስተካከሉ ባለሙሉ ተስፋ ነን። የኢክራም አባት እንደሚሰጡት፣ አይ እንግዲህ የልጅ ቆርጧል ማለታቸው አይቀርም። ባህላል እንደሚያደርጉት ማንኛውም ነገር ተስፋ እንዳትቆርጡ ማለት ነው። ምክንያቱም ኢሳም ደርሻለሁ በቃኝ ማግባት አለብኝ ስላለ ማለት ነው። እንግዲህ ፈቅየም ኢክራም እንግዲህ አልሆነችም ብለሽ እንትን እንዳትዪ ማለት ነው። ምክንያቱም እሷ ራሱ የእሷ ነገር ባይሳካልኝ ራሱ ሌላ ነገር ወደ ህይወቴ አላስገባም ብሏል። እሱ ተሱ ቃል ሰምተናል ማለት ነው። እና እንዳትንጫጩ ለማለት ያክል ነው። ኢሳም ሽማግሌ ላክ ማለት ነው። ላክና አባት ዮና ሳመነ ይቺ መሴ ልጅ እንዳታመልጥህ ማለት ነው። እኩርዬ ግን አንድ ደስ የምትለይ ነገር ማለት ነው ለቤተሰቦቿ አላ ክብር እንደ ዛሬዎቹ ልጆች ቤተሰቦቿን ጥላ አረኔ ከፈለግኩት ኢሳምን ነው ማገበው ብላ አላዋረደች ማለት ነው። በይህ ልናደንቃት ይገባል ማለት ነው። ቤተሰብ ክብር ነው። ቤተሰብ ለእኛ የሚሆነንም በደንብ ያቃል ማለት ነው። በደንብ እና አባቷም ይረዷታል ብዬ ከኢሳም እጅ አትወጣም ብዬ ባለሙሉ ተስፋ ነኝ። ሀባይብ ቀጣይ እንግዲህ በሌላ ነገር እንመጣለን። እስከ መጨረሻው ድረስ ስላዳመጣችሁ ስለተከታተላችሁ ይከልብ አመሰግናለሁ እያልኩኝ በዚሁ ተሰናበትኳችሁ። ባይ ባይ።